የቀብር ቦታው ላይ ምን እንዳለ ታውቂያለሽ? ያው ለሞች አሁን ለምሳሌ ይህ የቀብር ችግር ወይም የቀብር ያ ዱአ የሚያመልጣቸው አሉ። የቀብር ቦታ ደግሞ እስላሙ ያዘጋጀው የቀብር ቦታ አለ። ይህ ደግሞ እሳቸው ሄዶ የተቀበሩበት ቦታ ከዚህ ቀደም ሰው የተቀበረበት ቦታ አይደለም። የተቀበረበት ቦታ የሚቀበርበት ቦታ እያለ ተቀብሮ የማያውቅበት ቦታ ወስዶ መቀበሩ ያን የምንፈራውን ስጋት ስጋት ውስጥ ይከተናል ይከተናል፣ ታውቂያለሽ። ለዛ ነው፣ ምክንያቱም ይሄ ማለት ለኡማው ነው። ነገ ከኛ በኋላ የሚመጣ ትውልድ አለ። ትላንት ቅድም ለምሳሌ ያን ቪዲዮ የሚነካኩት፣ አሁን እየተደረገ ያለው ነገር ኡማውን እያፋጨው ነው ያለው። በዚህ መልኩ አይደለም። አሁን ለኡማው የታሰበ ነገር መነገር ያለበት በዚህ መልኩ አይደለም። በጣም ብዙ መስተካከል ያለባቸው ወይ አለም፣ አነጋገሩ ራሱ ማለት ነው። ምክንያቱም አሁን አይተው ከሆነ የሰው ሁላ መሳቂያ እየሆንን ያለ ነው። እኔ አሁን አንዳንዴ ማልናገርባቸው ለምን ከተናገርኩኝ ስለሚብስ ባልናገር ይሻላል ብዬ ዝም የምለው ነገር አለ። ለምንድን ነው ሌላም ሰው እያየ ይስቅብሃል ወይ? ኡማው ላይ መስማማትን አያመጣም። ራሱ ይሄን እያለ የሚኮምተው ሰው ሌላ የሚሰራው ስራ አለ፣ ከባዒር ውስጥ ገብቶ ማለት ነው። ገብተሃል? ስለዚህ ምንድን ነው እንደ አላህ ስብሓነሁ ወተዓላ ሁላችንንም ይምራል። ለዑማው የሚጠቅመውን ዑለማዎቹም እኛም ወጣቶቹም ኦኬ፣ ኮሜንትም ላይ ያለው እንደው ቪዲዮም የሚሰራው ለዑማው ስለመስማማት መስማማት የሚሰራ አላህ ያድርገው ሱብሓነሁ ወተዓላ አቡበከር። እንደው አላህ ረቡል ዕዛ ነው ሁሉንም የሚያደርገውና ማለት ነው። አይ ቲንክ አሁን እኔን በደንብ ተረድተኸኛል አይደል? ተረድ ይቻለው ሁላችንም ከሽርክ ነገር አለ ጠብቀን አንቺንም አለ ጠብቀን አንቺ ነሽ ዋና ዋ ቆየሁ እኮ ከተባልኩ እኔማ

ሁላችሁም ሄዳችሁ ቀብር የምታመልኩ ሰዎች ቀብር እንዳታመልኩ፣ ቀብር አይመለክም። መመለክ ያለበት አንዴ፣ ወንድም አቡበክር፣ በወከባ በወከባ እንዳንሆን፣ እኔ አላህም ሁላችንም ከቀብር መመልክም መመልክም ሁሉም ነገሩም ሰውም አላህ ይጠብቀው እላለሁ። ግን አከሌ እንዲያለ ከት እንዲያለች አስያ እንዲያለች ሳይሆን መረጃ ትልቅ ሰዎች ነን። ደሊል ባለበት ነገር መረጃ ባለበት ነገር ማይቻልበት ቦታ ለምሳሌ በቀብር ጉዳይ አንተ አውርተሃል። አይቻልም የሚባል ነገር እስቲ ዋድሕ ነስ ሠሪሕ ካለ ብታስተምረን አንድ በጣም ጥሩ ነው እላለሁ። ብቻችሁ ይቀበሩበት ካልን አሁን ብዙ ችግራችን ምንድን ነው? ዝም ብሎ ነው ፈትፍታ። እንደ በኒ እስራኤል በኒ እስራኤል ያን የአላህ በሬን አምጡና እርዱ ሲላችሁ አንድ በሬን አምቶ ቢያርዱ የሁሉ ጣጣ ውስጥ አይገቡም ነበረ። ምንድነው? ለውኑሃ ማ ለውኑሃ ማ ሸክሉሃ ሐታ ቨርጅን ናት አይደለችም ብሎ ጠይቀዋል በኒ እስራኤሎች። እንደዛው ውስጥ እንደ ማለም እንደዋፉ በለኝ። እኔ ቀብር አመለኩ አልኩት? የሚያመልኩ ካሉ ትክክል አደለም ስህተት ነው ያልኩት አይደለም አይለምእም እንደዚያ አይደለም። ኮሜንት ላይ ማለት ነው። እኔ ቀብር የሚያመልኩ ሰዎች እስካሁን አላየሁም። ካየሁኝ ግን ቀብር ማምለክ ሮንግ ነው፣ ሽርክ ነው። የሚያመልክም ካለ ትክክል ቀብር አመለከብይ አበደን። ያላየሁትን እንዴት እናገራለሁ? የሚያመልክ ግን አለ ቀብርን። ቀብር ማምለክ ሽርክ ነው። ዛሬም፣ ነገም ከነገ ወዲያ የምናገረው ነው የኔም ጨርሻ አለው በቃ አዎ አይደለም። ከስራ ሲያኛ እና መልክም ያላችሁኝ ሰዎች ማለት ነው። እኔ አመለከ ከሌ አላልኩም። ቀብር የሚያመልክ ሰው ካለ ዛሬም፣ ነገም፣ ከነገ ወዲያም እስከምሞት ድረስ ቀብር የሚያመልክ ሰው ካለ ሽርክ ነው። ይሄ አላሁ ረቡል ዒዛ ብቻ ነው የሚመለከው። የሚሰጠው እሱ ነው። የሚከለክለው እሱ ነው ይሄንን እወቁልኝ። ባረክ ላ ፊኩም ጀዛኩም ላ ታላሳቤጠየቁሽያለህን እሱን አንድ ያናግረዋ ከመውጣት በፊት አንድ አቡበከር ብቻ በመቀበር በምናምን ባልከው ነገር እና ቀብር መመለክ ይለያል። ወደ ፊት ምን ብቻ መቀበር አይቻልም፣ የሚባል ነገር አንድ መረጃ ካለ ይቻላል ብለህ አይ፣ መጀመሪያ ማምጣት ያለብህ አንተ ይቻላል የሚለውን ማስረጃ። ይቻላል ግን ይቻላል ግን መክሮህ ነው። ማስረጃ ስጠኝ። በጣም ጥሩ በጣም ጥሩ። ስልክ አለህ አይደለም? ስማርትፎን ካለህ ወይ፣ በስልክ አላምንም ካልክም ሄደህ ባቡል ጀናኢዝ ላይ ከፍተህ

ቁር ሳቡ እንድነግር አዳምጥ፣ እኔን አንዴ አዳምጥ። ዝም ብሎ ምናምን አፉ በሉኝ እና ድንገት ልጨርስ ልሰግድ ልነሳ ነው። ከዘጋባችሁ፣ እኔ የዘጋቡባችሁ እንዳይመስላችሁ ወይ ቪዲዮችሁን ክፈቱ እና ከላይ ላድርጋችሁና ራሴን ከስራ አድርጌ ልሄድ ልሰግድ ነው። ችግር የለም እኔ

ይሄ እንግዲህ የለም ካልከኝ፣ ቡኻሪ ላይ ቁጥሩ ስንት ነው ምናምን ማለትም፣ ጎግል ካረከው ቀጥታ ያወጣልሃል። መፈለግ አይደለም ምን ኮኒ ሪያዱ ሳሊ ቁጥሩ ሁለት ይጋላው። ቆይ ስማ አንተ፣ ዝም ብለህ ለምን ታወራለህ? ባላ ሪያዱ ሳሊ ነው። ዝም ብለህ አይደለም። ዝም ዝም፣ ፋህራሱ ክፈትና ሪያዱ ሳሊ ላይ ስጠኛ የሆነ መጽሐፉን ይሄን ያሉት። ፋህረሱ ክፈትና፣ ፋህራሱ ማለት የሆነ ትንታን ያለበት ባቡል ጀናይዝ ወይ ባቡል ንገረኝና፣ ሪያዱ ሳሊ ኮጄ ለሰላለ ልከፍትልክ ነው ነይ እሱ ላይ ባብ ላይ ፋህረስ ላይ ከፍተህ ሴርች አድርገህ ታገኘዋለህ። ፋህረሱ ላይ ከተታ ባብ ነው መጽሐፉ አለኝ ነው ጋ እኮ መጽሐፉ ቀብርን ቀብርን ለብቻ መቀበር ይቻላል የሚለውን ማስረጃ ስጠኝ ነው ያልኩኝ። ከፍተህ አልኩ ነው ያዳምጣ ለምን ማንታ ጎን ነገር ነው ብታወራ አላ አታዳምጥማ። ችግር አታዳምጥም እኮ ችግር እኮ መዳመጥ አስፈልግልኝ ነው ያለ። አንተ ቁጥሩን ንገረኝና ላውር ማለት ካላወቅህ፣ ህድ ትንታኔውን ከፈትና ባቡል ጀናይዝ የሚባሉ ላይ ባቡል ቁጥሩን ነው ይየን ያሉት። በስልክ አይደለም ያስኩት እኮ። ለዛ ብትሰጠኝ ቁጥሩን አወጣለሁ።

አለ የለም። አንታ ጋር አለ። እሺ ወርደህ ባቡል ጀናኢዝ ብለህ ስታረገው ስትከፍተው ዝርዝሩ ያመጣልሃል። ገባህ? እሱ ነው እስከ ወደ ለዳምጥ ያለው። አንተ እንዴት ነው ማሰብ ያልቻልኩ። እኔ እኮ ያስኩት ጎግል አይደለም የገቦት ኪት መጽሐፍ ነው ያስኩት። መጽሐፉ ላይ ሄ ቦታ ላይ ብለህ ቁጥሩን ከነገርከኝ ቀጣሁ ይገርማለሁ። አልከኝ አሁን አለ አልከኝ፣ አይደለም? አሁን አለ መፈለግኩ ያንተ ፋንታ ነው እኮ የኔ ፋንታ ነው እንጂ እኔ አይደለም ስለዚህ ጎግል እኮ አይደለም የሚያስኩት፣ እኔ እስከምፈልግ አሁን ይውላ ሰባ መቶ ሰው ያለበት ቦታ ላይ ነው። እስከምፈልግ እንትን ልበልህ እንግዲህ እሱ ያንታ ያንታ ሚኒ ነው። እኔ እኔ ስማኝ እንድትፈልግም እንዳትፈልግም አይደለም ወይ እንድትቀበልም እንዳትቀበልም አይደለም። ግን ብቻው ለምሳሌ አከሌ ሼክ አከሌ ሼኪት አከሌ ኤክስ ኦር ዋይ በመጥራት ሳይሆን ደሊሉ አይፈቀድም የሚል ካለ ነገር

ሬስትላንድ የሚባለው ሙስሊሞቹም ይቀበራሉ ክርስቲያኖቹም ይቀበራሉ። ኦኬ ኢዝ ናት ቢግ ዲል። አዲስ አበባ ላይ በመዘጋጃ ቀብር እኮ ሙስሊምና ክርስቲያን ላይ ይቀበራል። ለምን ዝም ብሎ አቂማችን ለምሳሌ እንደዚህ ዐይነት አቀባበርን አለ አይደለም የተቃወምን ያለነው ታውቂያለሽ። ይሄ ግን ለምን አንድን ሰው ለየት ተደርጎ ለየት ተደርጎ ለምን ይቀበራል እንዴ? ወይ፣ አንድ ጥያቄ ያለኝ ጥያቄ ለየት አድርጎ ስትል፣ ለምሳሌ ብቻው ስትል፣ ሰይድና አንድ አንድ ኢንጂነራችን አንድ በዓል ሰይድና አቡበከር እና ሰይድና ዑመር ለየት አድርጎ ራሳቸው ረሱል አለይሂ ሰላም ጋር ተቀበሩ? ማን አቡ ሰይድና አቡበከርና ሰይድና ዑመር የት ነው ተቀበሩ?